ምን ስትሰግጡ እንደዚህ ነው በቃ መርዛቸውን የምትረጩት በሰው ላይ ማለት ነው። መጀመሪያ ሀይኒ የቡሩኬን ጓደኛ የጓደኞች የማክበር ግዴታ አይለባትም። ይሄ ለሀይኒ ብቻ አይደለም መልእክቱ። ውዶቼ ሴት እህቶቼ ይሄ ለእናንተ ለነጋችሁ፣ ለነገ ህይወታችሁ ትዳርኛ ለመሰረታችሁ የትዳር ጎጆን ያልወጣችሁ ገና ማለት ነው፣ ትዳር ውስጥ ያልገባችሁ ይሄ መልእክቴ ለእናንተ ሁላ ነው። ይጠቅማችኋል። ሴፍ አድርጉት። እኔ እውቀቱ ኖሮኝ አቅሙ ኖሮኝ አይደለም ይሄንን የምነግራችሁ፣ ግን ብዙ ሰዎች ትዳር ከያዙ ሰዎች ጋራ እኔ አወራለሁ። በጣም በጣም ማለት ነው በቃ እያንዳንዷ ነገር ስለ ትዳር በዛ ውስጥ ማን መከበር እንዳለበት፣ እንዴት ትዳር መመራት እንዳለበት እያንዳንዷ ጠይቃለሁ ለነገ ትምህርት ይሆነኛል በማለት ማለት ነው። ነገር ግን እንደዚች አይነቷ እንኩቶ ዛሬ አጥቢያ ሰጣት አለሁ። በጣም በጣም ስለገረመኝ ነው የቴክስት ያመጡትኝ። ሰላም ጤና ይስጥልኝ፣ እንደምንቆያችው የኒ ቻናል ተከታታዮች፣ ይህንን ቪዲዮ ላይክ ሼር አድርጎ አሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ወደ ኮመንቱ የጻፈችውን ለቡሩክ ነው እንግዲህ ሜንሽን ተደርጎ የተጻፈለት ማለት ነው። ቡራዬ ወንድሜ መጀመሪያ ቡራዬ ወንድሜ መጀመሪያ ፈጣሪ ከአንተ ጋር ይሁን። ሲቀጥል ደግሞ መጀመሪያ ራስህን አስከብር። ከዛ አንተ ራስህን ስታስከብር እስከ ጓደኞችህ ካከብርሃለ። ቆይ ዛሬ ጓደኞች ክን ያላከበረች ነገ የአንተን ወንድሞች ቤተሰቦችን የምታከብር ነው የሚመስልህ? አስረግጬ ስነግር ከምንም በላይ ክብር ይበልጣል። እሷ ግን ከአንተም አልፎ ጓደኞች ክን ላይ አፏን ትከፍታለች ለምን እንዴት ነው ሄኖክ ላይ አፏን የምትከፍተው እንዴት አንተን እዚ አገዘ ብላ ነው ወይንስ እንዴት እውነት እዚ ጋ ላቁምና ማለት ነው ሀሳብ ልስጥበት ይህቺ ስራፈት የሆነች ይሄ ሁሉ ለቅልቃ ለቅልቃ እኔ የእሷን ኮተት ሳነባልሁልም ግን አስረግጬ ስነግርሽ አንቺ ደንቆሮ ድንቁርቁር መጀመሪያ ማለት ነው ሃይሚ ፋይሚም ሆናችሁ ሌላ ሴቶች ማለት ነው መጀመሪያ የእናንተ የህይወት አጋራችሁ ባላችሁ ትዳር የሌለው ጓደኛ ካለው ራሱ መራቅ አለበት። ለምን ወደ ፖይንቱ ሲሄድ ማለት ነው የእናንተን ባላችሁን ያ ወንድ የእሱ ጓደኛ ትዳር ከሌለው አጓጉል ምክር ያሰው ጓደኛው ሱስ ካለበት ሱስ እንዲለምድ ያደርገዋል። ውጭ ማምሸት ባላችሁ ጨዋ ከሆነ ያ ትዳር የሌለው ቤተሰብ የሌለው ጓደኛው ውጭ እንዲያመሽ ያደርገዋል። ሱስ ካለመደ ያሰው ባላች ባላችሁ ሱስ እንዲለምድ ያደርገዋል። ብዙ ነገር ብልሽሽት እንዲ ያደርገዋል። ሲጀመር ጊዜ ራሱ አይሰጥሽም። ለአንቺ ጊዜ አይሰጥሽም። ለአንቺ ጊዜ አይሰጥሽም

ድራማ ነው። ነገር ግን አንቺ ዛሬ ለሰው ተቆርቋሪ ሆነሽ ጓደኞችክን ታክብር ምናምን እያልሽ አፍሽን ትከፍቻለሽ። ምክንያቱም ነገ የእሱ የባልሽ ጓደኞች መጥተው አፋቸውን ሲከፍቱብሽ አንቺን ዝቅ ሲያደርጉሽ በቃ እንደ አህያ ለመረገዝ ዝግጁ ስለሆንሽ እኮ ነው፣ እንደዚህ አይነት አህያ አህያ የሚል መልዕክት ለሃይሚ የምታስተላለፊው። ሃይሚ ምን ቤት ናት የምታከብረው የብሩኬን ጓደኞች ምንድናቸው? ስታከብራቸው ብቻ ነው ልታከብራቸው ልትሰጣቸው የምትችለው ካላከበሯት፣ አታከብራቸውም። አለቀ። ግዴታ የለባትም የማክበር ማክበር ያለባት ሃይሚ ግዴታ ተተባለ ብሩኬ ግዴታዋ ነው። እንደገና ደግሞ ቤተሰቦቹን የማክበር ግዴታ አለባት። አለቀ። ስትከበሩ ነው ልታከብሩ የምትችሉት። ጓደኞችክን ያላከበረች ምናምን ሄና ላይ አፏን ትከፍታል። በጥፊ ስለመተችሁ ነው አደል የተቃጠላችሁት? ሃይሚ ደግመች በጥፊ ወልዊው መጀመሪያ እሱ ማን ነው? አፉን ሲያሞጥ አሙጥ የነበረው ማን ነው? ምንድን ነው ያለው? ሰበባ ሰበብ ያበዛሹ ከቡርኬ ልትርቂ አስበሽ ነው ወይ እኮ ነ ያላት። ይሄ ቀላል ነገር ነው? ይሄ እኮ ከባድ ነገር ነው። እንደ ቀላል አይታችሁት ነው። አይደለም አታቁትማ። የፍቅር ትርጉሙ ምንድን ነው? አታቁትም። በቃ ዝም ብላችሁ እንደ አህያ ነው ተረግጣችሁ የምትኖሩት ማለት ነው። ለምን የማክበር ግዴታ አየለባትም አሁን፣ አንቺ በቃ አቃጥረሽ ሞተሻል። ቡራዬ ራስን አስከብር። ራስን ስታከብር ከዛም በኋላ ጓደኞች ከንታ ኸብራሊ ታይወናተሽ ማነሽ አንቺ ጓደኞቹን የማክበር ግዴታ የለባትም። አስረግጭት ነው። ማንኛችሁም ብትሆኑ የፍቅረኛችሁ ጓደኛ እናንተን ካላከበራችሁ የማክበር ግዴታ የለባችሁም ሲጀመር ፍቅረኛችሁ ጋር ያለው ወንድ የእሱ ጓደኛ መጥፎ ባህሪ ካለው አንቺ ተጓደኛው ትበልጭበታለሽ። አንቺን የሚያስበልጥ ከሆነ አንቺን ምርጫ አድርጎ ካሰበ እንደም ከዛ ከመጥፎ ጓደኛው እንዲርቅ ማድረግ ነው ያለብሽ፣ እስማርት ሴት ከሆንሽ እኔ ስነግርሽ። ሌላው አሁን እኔ ብሩኬ ከሄና ቢርቅ ደስ ይለኛል። ምክንያቱም ሀይሚና ብሩኬ ብሩኬ በጣም ነው የሚዋደዱት በጣም ማለት ነው። እኔ በትንሽ አሁን ትናንትና ላይ ነው ከትናንት ወዲያ ያለውን ነገር አይታችሁታል። ደስታቸውን እሱ ታማ ይዞ ስትለው እዛ ጋደም ባለበት ስታጎርሰው ተቆጥታ ምናምን ነገር አልበላም ሲል አስቡት። እንግዲህ ሁሉን ነገር ጠቡን ረስችዋለሁ ስትል ነበረ። ማን መጣና በጠብጣቸው? ሄኖክ ቴዲን ቴዲ እንዲመጣ ቤት ያደረገው ማን ነው? ሄኖክ። ለምን ሀይሚ አልመታችሁም? ቴዲን መታ አላባረረችሁም? ያላችሁ ሰዎች አላችሁ። ሀይሚ እኮ ደንግጣለች። ያላሰበችው ነገር እኮ ነው የተፈጠረው። በድንጋጤ ውስጥ ሆናችሁ ምንም ማድረግ አትችሉም። ደንግጣለች፣ ፈዝዝ እኮ ብላለች። ስለደነገጠችም ነው፣ በድንጋጤ ውስጥም ሆና ነው። ያለፈ ነገርም ከሆነ ማስረዳት ካለብህ ግድ ነው፣ ታስረዳኛለ ልትለው የቻለች እንጂ፣ ለቡሩኬ ይሄንን ሀሳብ ራሱ ማንሳት አትፈልግም ነበር። ረስተው ነበር ራሱ ረስተው ነበረ። ነገሩ እንድታነሳ ከቡርኬ ጋር ጭቅጭቅ እንድትፈጥር ያደርጋት ሄና ነው። ሄና መርዝ ነው። ከመሃላችሁ አስነቅሉት። አለቀ፣ ይኸው ነው። እኔ ማለት እንፈልገው መርዝ ጓደኛ ይወገዳል። አክብሪው። አንቺ እንዴት ነው አፍሽን የምትከፍችው ለሄና? ሄና ማን ነው? ሄና ማን ነው? እንዲ ምን ሆናችሁ ነው? እኔ አስረግጬ ስነግራችሁ የማክበር ግዴታ አይለባትም። የማክበር ሳትሰግጧ። ሲበዛ መሰገጥ ራሳችሁን እያወረዳችሁት ነው። ሲበዛ ስትሰግጡ ራሳችሁን ዝቅ እያደረጋችሁ ለራስሽ ክብር ስጪ ለራስሽ ክብር ስጪ ስትከበሪ ነው ማክበር ያለብሽ ካልተከበርሽ እኔ ሀይሚ ለእኒ ጅግና ናት ምንጊዜም ምንጊዜም ጅግና ናት? ለምን ራሷን ስለምታስከብር ገባችሁ ራሷን ስለምታስከብር ማንም ራሷን እንዲያስከብርላት ራሱ አጠብቅም ራሷን በራሷ በእጇ ታስከብራለች አፉን ሲከፍትባት አፉን ዘግተው ሄደች ለምን ተመታ ለምን አፋን ትከፍትበታለ ምናምን ዳጋር እንኳን ከፈተችበት፣ እንኳን ከፈተችበት። በጉርዳም አናቱን ትበለው። እናንተ ቅምጦች ማለት ነው፣ ድልብ ፋራ ሁላ የቡሩኬ ቅምጥ አላችሁ። ይሄ እህት አትባሉ ወይን ምን አትባሉ? ልጁን የማያስበውን ነገር እንዲያስብ የምታደርጉ ቆዳ የሆናችሁ ሰዎች አላችሁ፣ ቆዳ የሆናችሁ ሰዎች። ቡሩኬ መቼም ቢሆን ሀይሜን አይጠላትም። እናንተ የምታደርጉት ነገር ግን በጉሩብ ሳይቀር ሰምተናል በጉሩብ ሳይቀር ብሩኬ ሃይሚን እንዲጠላት እንዲርቃት በቃ ከህይወቱ እንዲያስወግዳት የምታደርጉት ነገር ዋጋ ያስከፍላችኋል ልጆቹ ግን ልጆቹ ግን ምን ያክል ጭንቅላታችሁን እንደሚበረምሩት ምን ያክል ለእነሱ ጥላቻ እንዳላችሁ በጣም ነው የሚታዘቧችሁ በጣም ማለት ነው ብሩኬና ሃይሚ እውነት ለመናገር ያክል አያችሁ ይሄንን ቆሻሻ ማንነታችሁን አስወግዱት ይሄ ከአንድ ወዳጅ የሚጠበቅ ነገር አይደለም እውነት እነዚህን ልጆች አብሮነታቸውን የምትወዱ ከሆነ መስመር ያለፈ ንግግር አትናገሩ። ሃይሚ የማክበርም ያለማክበርም መብት አላት። ሲያከብሯት ታከብራቸዋለች። ፍፄን የምታከብረው ለምን ይመስላችኋል? ስላከበራት መልካም ሰውክ ስለሆነ ነው። በያከብራት ኖሮ እላፊ መስመር ቢሄድ ኖሮ ፍፄንም አታከብረው። ምን አገባት? እሷ ካከበራት ታከብረዋለች ካላከበራት አታከብሮ። ማን ነው እሱ እንዴ? ሀይሚ ከማ ጋራ ነው ነገ የምትኖረው? ከቡርኬ ጓደኛ ጋር ወይስ ከቡርኬ ጋና ነው ህይወቷ የሚቀጥለው? ከቡርኬ ጋር እኮ ነው ከጓደኞቹ ጋር ኮ አደለም ህይወት የሚቀጥለው። ዝምብ ሁላ ማለት ነው። ጓደኞችን ያላከበረ ወንድሞችን አታከብረ ችቅና ያሜ የራሱ አሮባት የሰውታ ማስላለች አሉ። እንደ እናንተ አይነት ዝንባም ንፍጣሞች ናችሁ ንስጥ ጭንቅላታችሁን ነው እያያችሁ ያለች። እንደዚህ ተዘፍዝፈሽ የምትጽፊበትን ማለት ነው። የሆነ መጽሐፍ ገልጸሽ አንብቢበት፣ አንቺ ሰገጤ ይህን ስቅጥናሽን ከዛ ታስወግጅዋለሽ። ስለ ትዳር፣ ስለ ፍቅረኛ፣ ስለተለያየ ነገር አንብቡ። በቃ አንብቡ፣ ስለ ፍቅር ታሪክም ቢሆን አንብቡ። ፍቅር ምንድን ነው አንብቡ፣ ግለጹ፣ መጽሐፍ ጎጉል ላይ ሰርጅ እያደረገችው አንብቡ። አይምሯችሁን አሰሩት። እንዲ ማናችሁ? እናንተ በግድ ልጅቷን እንደዚ የምታጨናንቋት ማነሽ? ምንድነሽ? ሀይሚ መብቷ ነው። ማክበር ያለባትን ሰው ታቃለች፣ ያከበራትን ታከብራለች። ግን ክብሯን የሚነካ ሰዎች፣ በክብሯ የሚመጡባት ሰዎች ወደኋላ አትልም። የምትደራደርም ሰው አይደለችም። ለዚህም እኔ አድናቂዋ ነኝ። ደግ አደረገች። ሄናን ደግማ ትምተው። አለቀ። ቴዲን አልመታችሁም? ቴዲን እየለመነችው ነው። ቴዲን ለምን ዝም ትላለች? ምናምን ምናምን ይሄ